የመታሪ ፀሐይ ኃይል ማመንጫ ፕሮጀክት የምርቃት ስነስርዓት በሰላም አደረሰን በሰላም አደረሳችሁ ማለት እፈልጋለሁ። ዋና የኤሌክትሪክ መረብ ወይ ደግሞ ግሪድ በርቀት ላይ የሚገኙ የገጠር ከተሞችና መንደሮች የፀሐይ ኃይል ማመንጫ በመገንባት ተጠቃሚ እንዲሆኑ ማስቻል ሌላኛው የተቋማችን ትልቁና ዋነኛው ትኩረቱ ነው። እንደ ሀገር በተለያዩ ክልሎች የ18 የፀሐይ ኃይል ማመንጫዎችን በመገንባት አገልግሎት መስጠት በመጀመራችን የጤናና የትምህርት ተቋማትን ጨምሮ ከ6000 በላይ ለሆኑ ኢትዮጵያውያን ዜጎች በተቻለ መጠን ለ24 ሰዓት የኤሌክትሪክ አገልግሎት በቀጥታ እንዲያድገኙ ችለናል። በዛሬው ዕለት ተመርቆ ለአገልግሎት ክፍት የሆነው በኑዌር ዞን የሚገኘው የመታር ፀሐይ ኃይል ማመንጫ ፕሮጀክት ለማጠናቀቅ በጠቅላላ ወደ 963 ሚሊዮን ብር ገደማ ከአፍሪካ ልማትና ከኢትዮጵያ መንግስት ወጪ እንደተደረገ ማሳወቅ ያስፈልጋል። ይህ በከፍተኛ ገንዘብ የአካባቢው ህዝብ ኢኮኖሚና ማህበራዊ እድገቱ እንዲያፋጥን የተገነባ የብልጽግና ማሳለጫ ቴክኖሎጂ መሆኑ ይታወቃል። በአግባቡ መንከባከብ፣ መጠበቅ የራሳችን ኃላፊነትና ንብረት እንዲሆን ይታወቃል። ይህ የፀሐይ ኃይል ማመንጫ ንብረትነቱ የኢትዮጵያ ኤሌክትሪክ አገልግሎት ወይም ደግሞ የኢትዮጵያ የውሃና ኤነርጂ ሚኒስቴር ሀብት ብቻ አይደለም። ይህ ንብረት፣ ይህ ሀብት የእናንተም፣ የእኛም የኢትዮጵያ ነው። ስለዚህ የመጠበቅ የመንከባከብ ይህን ይዞ የመዝለቅ ትልቁ የቤት ስራችን ወይ ደግሞ ኃላፊነት ያለው እኛ ጋ ነው ማለት ነው። ስለዚህ ይህን ማስተዋወስ ይፈልጋል። በተጨማሪ እንደ ህብረተሰብ የተጠቀምንበትን ደግሞ ፍጆታ ሂሳብ በወቅቱ መክፈል ለረጅም ተከታታይና አስፈላጊውን አገልግሎት እንድንሰጥ ያግዘናልና እሱንም እንዳትረሱት ለማስታወስ ያህል ነው። ለአለፉት ዓመታት በርካታ የሆኑ ፕሮጀክቶች የተመረቁ ሲሆኑ በዚሁ ወዳንቤላ ክልል የዛሬ አራት ዓመት አካባቢ ወደ ሁለት መቶ ሀምሳ ኪሎዋት አቅም ያለው ፕሮጀክት ሰ ፕሮጀክት አስመርቀን እስካሁን ድረስ ለታለበት ዓላማ አቅሎት ይሰጠ ይገኛል። ዛሬም የምናስመርቀው ፕሮጀክት የዚሁ ቅጥያ በቀጣይ ሶስት አራት ባ ውስጥ በትንሹ ልጆች ሶስት ፕሮጀክቶች እንደሞ በዚሁ ክልል ለማስመረቅ እቅድ ይዘራል። በዛ ሁለክ ደግሞ በጣም ገጠራማ ለሆኑ አካባቢዎች በጣም ገጠራማ ለሆኑ አካባቢዎች የሶር ሲስተም ፕሮጀክቶችን ለመተግበር ከባለሀብቶች ጋር ወል ግብተን እንገኛለን። እንዲሁም በዛ ለክ በቀጣይ ጥቂት ዓመታት ውስጥ የትምህርት ቤትና የጤና ጣቢያዎችና ኬላዎች ጭምር ኤሌክትሪፋይ ለማድረግ እቅድ ይዘናል። ስለዚህ ዘርፉ በጣም በዘርፉ እንደ ሀገር በጣም ትኩረት የተሰጠው የመሆኑን ያው ብዙ አጋጣሚ ለማሳወቅ ነው። ስለዚህ ነው የዛሬው ፕሮጀክት በምናይበት ወቅት እዚህ አካባቢ እንግዲህ በከፍተኛ ርቀት ላይ ነው ከብሔራዊ ግብ የሚገኘው። በትንሹ አሁን ከዋናው ጋምቤላ ከተማ በ178 ኪሎ ሜትር ርቀት ላይ ነው የምንገኘው። በትንሹ ወደ 34 ሰብ ስቴሽኖች ሊያስፈልጉ ነው ማለት ነው። 34 ሰብ ስቴሽኖች ደግሞ በዚች ርቀት ውስጥ በአጭር ጊዜ ውስጥ ማዳረስ ስለማይቻል ያሉት ተፈጥሮ ፀጋ ፀሐይ በመጠቀም የህዝባችንን የኤሌክትሪክ ተጠቃሚነትን ማረጋገጥ አንዱ የስራ ድርሻችን ይሆናል። ስለዚህ ፕሮጀክት የዛሬ ስድስት ወር አካባቢ ነው የተጀመረው። በመንታ ሚኒስተራ በታቀለ ጊዜ የተጠናቀቀው በትንሹ 250 ኪሎዋት ፒክ ፓወር ማመንጨት አቅም ያለው ነው። እስካሁን ድረስ ግን ጥቅም ላይ እየዋለ ያለው ወደ 40% ብቻ ነው። ወደ 40 ኪሎዋት ፒክ ነው ያለው ዲማንድ ወይ ፍላጎት እስካሁን ድረስ። ስለዚህ ምን አሳየናል? በቀጣይ አመታት ከ60 እጥፍ በላይ ኪሎዋት ፒክ ጥቅም ላይ ያለው ኢነርጂ አለ ማለት ነው። ያን ኢነርጂ ለተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች መጠቀም ይችላል ነው። ከዚህ ቀደም ይሄ ፕሮጀክት ዋናው አላማውና ለየት የሚያደርገው ከዚህ ቀደም ስራፖንቹ ውስጥ ንጠቀም አቅማቸው በጣም ዝቅተኛ ስለነበር በአብዛኛው ስንጠቀም የነበረው ለብርሃንነት ብቻ ነበር። ነገር ግን ይህ ፕሮጀክት ከፍተኛ የሆነ ካለው ፍላጎት አንፃር ከፍተኛ የሆነ ኃይል የማመንጨት አቅም ስላለው ብቃቱ የተሻሻለ ስለሆነ ለቀጣይ ለመሰረታዊ ማህበራዊ እና ኢኮኖሚያዊ እንቅስቃሴዎች መጠቀም ይችላል ነው። አንደኛ ለማብሳት እንጠቀም ይችላል። ሁለተኛ የከርሰ ምድር ውሃና የገጽ ምድር ውሃ በመግፋት የግብርና ምርትና ምርታማነትን ተጠቃሚ ለዛ መዋለች እንቻለን ነው። ሌላው በከተማና በገጠር መካከል ያለውን የስራ እድል ፈጠራ እና የኢኮኖሚ ትስስር ጭምር ያመጫ እንዳል ነው። ወርክሾፖችን በመገንባት የህንፃ ስራዎችን በመስራት ተጨማሪ ስራ ለወጣቱ እንፈጥራለን ማለት ነው። እንዲሁም በከተማው አካባቢ ሆቴል አካባቢ ለሆቴሎች ማቀዝቀዣ በመጠቀም የጽጉር መስተካከያዎች፣ ፕሪንተሮች በማንኛውም ኤሌክትሮኒክስ የሚንቀሳቀሱ ማሽኖችን በአጠቃላይ የሚያንቀሳቀሱ ነው። ስለዚህ ይህ ፕሮጀክት ጠቀሜታው ፈርጀ ብዙ ነው። ፈርጀ ብዙ ነው። ይህ ፕሮጀክት በአጭሩ አሁን ባለንበት ሁኔታ በትንሹ ወደ ሶስት ሺህ ነዋሪዎች ተጠቃሚ ያደርግ ይሆናል። በቀጣይ እንደ ፍላጎቱ እንዳስፈላጊነቱ ብሔራዊ ግሪድ ድረስ ፓራዎችንና ባትሮች በመጨመር መስመሮቹ በዘርቀት ተጨማሪ ኃይል በመንጨት ህዝባችንን ተጠቃሚ ማድረግ ይቻላል። ስለዚህ ይሄንን ሀብት ዛሬ፣ ይሄንን የኃይል ማመንጫ ጣቢያ እንደ ንብረታችን አይተን መንከባከብ የግድ ይኖርብናል ነው ይሄንን ብዬ

ዛሬ የተመረቀውና እና ይህ ፕሮጀክት አንዱና ትልቁ ማሳያ ነው። በዛሬ የምናስመርቀው መስሎባት ጣቢያ የግንባታ ምረቃ በጋምቤላ ረጅ ፕሮግራም የማስተባበሪያ ቢሮ ዩኤፊ በኩል ከአፍሪካ ዴቨሎፕመንት ባንክ እና ከኢትዮጵያ ኤሌክትሪክ አገልግሎት በተገኘው ከዘጠና ስድስት ሚሊዮን በላይ የገንዘብ ድጋፍ ወጪ እየተገነባና እስከ አምስት መቶ ደምተኛ ድረስ የኤሌክትሪክ አገልግሎት መስጠት የሚችል ነው። የሶላር ጣቢያ እስከ ሁለት መቶ ኪሎ ዋት ጭነት መሸከም አቅም ሲኖረው አራት ባለ አምስት ኬቪ ትራንስፎርመር እና አንድ ባለ ሶስት መቶ አስራ አምስት ኬቪ ትራንስፎርመር የተተከለ ሲሆን በአጠቃላይ አምስት ትራንስፎርመሮች አገልግሎት በመስጠት ላይ ጀምሯል። እንዲሁም በዚህ ፕሮጀክት የተዘረጋ መስመር 17 ኪሎ ሜትር ዝቅተኛና ሁለት የቅርፍ አንድ ኪሎ ሜትር የመካከለኛ መስመር ዝርጋታ ተከናውኗል። ከመቶ ስልሳ በላይ ነዋሪዎች ለኤሌክትሪክ ለመኖሪያ ቤቶች እንደ ለተቋማት ተፋሪ የተገባላቸው የመብራት አገልግሎት እንዲያገኙ በማድረጉ የሚያበረራታ የኤሌክትሪክ ልማት በሀገር እድገት የጀርባ ጥንትና የማንኛውም የምጣንያ አፍታ የሆነ ማህበራዊ እድገትን መሰረት በመሆኑ አጠያቂ አይደለም። በመሆኑ የአካባቢ ማህበረሰብ ለንብረቱ በባለቤትነት ስሜት መሰረት ለልማት እዚያደርሳቸው ጥበቃና እንክብካቤ እንዲያደርጉ በዚህ አጋጣሚ አደራ ልማለት እወዳለሁ።